በኢትዮጵያ የሙዚቃ ታሪክ የራሳቸውን ጉልህ አሻራ ካስቀመጡ ሴት ሙዚቀኞች መሀል አንዷ የሆነችው ዘሪቱ ከበደ በቅርቡ ባወጣችው ከልጅነት እስከ ልጁነት የተሰኘ የግለ ታሪክ መጽሐፏ ላይ ብዙ ምስጢሮችን አጋርታለች። በተለይም ከፍቅርና ከትዳር ህይወቷ ጋር በተያያዘ ያሳለፈቻቸውን የማያልፉ የሚመስሉ ዛሬ ላይ ግን ትልቅ ትምህርት የሆኗትና ለተሻለ ህይወት እንድትበቃ ምክንያት የሆኗትን ገጠመኞቿን አውስታለች። እኔም ዘሪቱ በመጽሐፏ ስላሳለፈችው የትዳር ህይወት አሁን ላይ ስላላት የፍቅር ግንኙነትና ከትዳሯ በኋላ ስለወለደችው አራተኛ ልጅ አባትስ ምን አለች የሚለውን ከመጽሐፏ ያገኘሁትን ለእናንተ በሚመች መልኩ አዘጋጅቼ አቅርቤዋለሁ ለመሆኑ ዘሪቱ በባሌ ላይ ማግጬ ከብዙ ወንዶች ጋር ተኝቼ ነበር ብላለች በመጽሐፏ ይህንንም እውነታ የማቀርብላችሁ ይሆናል በመጀመሪያ እስኪ ስለ ዘሪቱ ትንሽ ነገር ልበል በ1976 ዓመተ ምህረት ከአባቷ ከአርክቴክት ወይንም የስነ ህንጻ ባለሙያ ከሆኑት ከአቶ ከበደ ወልደ ጊዮርጊስና የቤትመቤት ከሆኑት እናቷ ከወይዘሮ እንግዳ ምትኩ በአዲስ አበባ ከተማ ተወልዳ ያደገችው ዘሪቱ በጥብቅ የቤተሰብ ቁጥጥር ከማደጓ የተነሳ ከቤት ወጥታ ከጎረቤትም ሆነ ከሰፈር ልጆች ጋር እንድትጫወት አይፈቀድላትም ነበር። አብዛኛውን የልጅነት ጊዜዋን ያሳለፈችው በቤታቸውና በግቢያቸው ውስጥ ከወንድሟ ጋር በመጫወት ነበረ። መጽሐፍ ማንበብ፣ የኢትዮጵያን ታሪክ መስማት፣ ኳስ ማየትና ሙዚቃ መስማት የዘሪቱ የልጅነት ጊዜዋን ያሳለፈችባቸው ነበሩ። በተለይ ደግሞ በቤት ውስጥ የሚከፈቱት ሙዚቃዎች ዘሪቱ ወደ ሙዚቃ እንድትሳብ አድርገዋታል። እናትና አባቷ የሀገር ውስጥም ሆነ ከሀገር ውጭ ያሉ ሙዚቃዎችን ያዳምጡ ነበረ። በዚህ የተነሳ ሳይሆን አይቀርም ዘሪቱ ገና በለጋ እድሜዋ ነበር ለሙዚቃ ትልቅ ፍቅር ያደረባት። ለመጀመሪያ ጊዜ መድረክ ላይ ወጥታ ሙዚቃ ያቀነቀነችው ገና የአምስተኛ ክፍል ተማሪ ሆና ነው። በተለያዩ ጊዜያትም የትምህርት ቤት መድረኮች ላይ አቀንቅናለች። በኋላም በቋሚነት ለመጫወት በማሰብ ከስዊት ባንድ ቀጥሎም ከኤክስፕሬስ ባንድ ጋር ሰርታለች። ኤክስፕሬስ ባንድ ጋር እየዘፈነች እያለችም የዩኒቨርሲቲ መግቢያ ውጤት መጥቶላት አዳማ ዩኒቨርሲቲ ብትገባም ከግማሽ ሴሚስተር በላይ አልተማረችም። ለመጀመሪያ ጊዜ በህዝብ ዘንድ የታወቀችው በ1996 አሊያም በ1997 ዓመተ ምህረት ኤችአይቪ ኤድስን አስመልክቶ በተሰራው መላመላ በተሰኘ የጋራ ሙዚቃ ነበረ እና ሙዚቃው በቴሌቪዥን ሲተላለፍ ዘሪቱ የነበራት የፀጉር ቁርጥ፣ ቀለሟ፣ አለባበሷ በአጠቃላይ ወጣ ያለው ስታይሏ በአንድ ጊዜ የሰው አይን ውስጥ እንድትገባ አድርጓታል። አማርኛ የምትችል የውጭ ዜጋ የመሰለቻቸውም አልጠፉም ይባላል። በድምጿና በማራኪው ያዘፋፈን ብቃቷ ይቺ አዲስ ልጅ ማነች የሚሉ የበረከቱላት ዘሪቱ አብሯት ሊሰሩ የሚፈልጉ አቀናባሪዎችና ሙዚቀኞች ብዙ ነበሩ። እናም በየክለቦች ከመስራት በዘለለ የራሷን የሙዚቃ ስራ ለመስራት አቀናባሪ ኤልያስ መልካን መርጣ እንደ አብዛኞቹ ሙዚቀኞች የሙዚቃ ህይወቷን ብዛት ባላቸው ነጠላ ዜማዎች አልጀመረችም። በቀጥታ በአልበም ስራ ነበር የመጣችው። በ1998 ወርሃ መስከረም ላይ ነበረ የመጀመሪያ አልበሟን ወደ ህዝብ ዘንድ ያደረሰችው። አልበሟ በህዝብ ዘንድ እጅግ ከፍተኛ ተቀባይነት ከማግኘቱም በላይ በወቅቱ መነጋገሪያ የነበረች። የሚያሳዝነው ግን ዘሪቱ ያላት ይሄው አልበም ብቻ ሲሆን አድናቂዎቿ በአንድ አልበም ብቻ መቅረቷ የሁልጊዜም ቁጭታቸው ነው። በዚሁ በአንድ አልበሟ በርካታ አድናቂዎችን ያፈራችው ዘሪቱ ከአልበሟ ውጭም ተወዳጅ ነጠላ ዜማዎችን ሰርታ በኢትዮጵያ የሙዚቃ ታሪክ ከማይረሱ ሴት ሙዚቀኞች መሀል ለመሆን በቅታለች። ከድምፃዊነቷ በተጨማሪም የግጥምና የዜማ ስራዎች ላይም ጎበዝ የሆነችው ዘሪቱ ወደ ፊልሙ ኢንዱስትሪ በመቀላቀልም ቀሚስ የለበስኩለትና ታዛ የተባሉ ፊልሞች ላይ መሪ ገጸ ባህሪን በመያዝ በመተወን የትወና ብቃቷንም አስመስክራለች። መነጋገሪያ ስለሆነውና እኛም ዛሬ ስለምናነሳው ስለ መጽሐፏ ጉዳይ ስናነሳ በዚህ ከልጅነት እስከ ልጁነት በተሰኘው መጽሐፏ ላይ ስለ ቀድሞ ትዳሯ፣ እንዲሁም ደግሞ አሁን ላይ መጨረሻ ላይ ስለወለደችው አራተኛ ልጇ፣ እንዲሁም ስላሳለፈቻቸው የፍቅር እና የትዳር ህይወቶቿ ዘርዘር አድርጋ አስቀምጣለች። ወደ ትዳር የገባችው ገና የ21 ዓመት ወጣት እያለች ሲሆን ባለቤቷም ቢሆን በሁለት ዓመት ብቻ የሚበልጣት የታዋቂው የእግር ኳስ ተጫዋች ልጅ ላቃቸው መንግስቱ ወርቁ ነው። ገና በወጣትነታቸው ወደ ትዳር የገቡት ጥንዶቹ ትዳር ቀላል አልሆነላቸውም። ዘሪቱ በተለይ እኔ የብስለትና ኃላፊነትን የመወጣት አቅሜ የዳበረ ስላልነበረ ባሌን አስቸግረው ነበር ትላለች። በአስራ አራት ዓመት የትዳር ቆይታችን ውስጥ አፍቃሪ እኔ ነበርኩኝ የምትለው ዘሪቱ የባለቤቷን ልብ ያሸሽብኝ የራሴው ጸባይ ነው ትላለች። ሴት ልጅ በራሷ መቆም አለባት የሚለው አባባል በጣም ይስበኝ ነበረ። በህይወቴም መገለጽ የቻለው እሱ ነው። አሁን ላይ ልክ ነው ብዬ ባላምንም ለትዳራችን መፍረስ አንዱ ምክንያት ነው የሚል እምነት አለኝ ብላለች። የቀድሞ ባለቤቷን ከኔ ቀድሞ የበሰለና የልጅ አዋቂ ነበር የምትለው ዘሪቱ ለሆነውና ላሳለፍነው ነገር በሙሉ አሁን ላይ ይቅርታ መጠየቅ እወዳለሁ ትላለች። ለትዳራቸው መፍረስ ሌላኛው ምክንያት ደግሞ ለረዥም ጊዜ በተለያየ ሃይማኖት ስር መቆየታቸው ጭምር ነው። ከልጆቹ አባት ከላቃቸው ጋር በጋብቻ ሲጣምሩ ወንድ የማታውቀው ዘሪቱ በድንግልና ያገባችሁ ባሏ ጋር ትዳር አልሰምርላት ብሎ ከ14 ዓመት የትዳር ቆይታ በኋላ የተፋቱ ሲሆን የመጀመሪያ ትዳሯ ባይሰምርም ህይወት ይቀጥላል እና ከልጆቿ ጋር ሆና መኖሯን ቀጠለች። ይሁንና ግን በዚህኛው ህይወት ፈተናው በረታበኝ ትላለች። ከተለያዩ ወንዶች ጋር ልክ ያልሆነ የፍቅር ግንኙነት ውስጥ እንደገባችና ቀደም ሲል በድንግልና ያገባሁትን ባለቤቴን ገላ ለሌላ አሳልፈው መስጠት መቼም ቢሆን ይገጥመኛል ብዬ አስቤ አላውቅም ትላለች። ይሄኛውን እግዚአብሔርን የሚያስቀይም ልምምዷን በመተውም ወደ ትዳር ለመግባት አስባ ከልጆቿም ጋር ተማክራ ከልጆቿ እሽታን አግኝታ የነበረ ቢሆንም በቤተ ክርስቲያን ሰዎች በኩል ሀሳቡ ተቀባይነት እንዳልነበረው ታውቅ ነበረ። ቢሆንም ግን ወደ ሁለተኛ ትዳር ለመግባት ዳር ላይ ቆማ እንደነበርም ገልጻለች። በዚህ መሀል ግን ያላሰበችው ነገር ተከሰተ። በአሁኑ ወቅት ውጭ ሀገር ከሚኖር የሃይማኖት መሪ ወይንም ፓስተር ጸነሰች። በመጸነሷም እንዴት ሆነ የሚል ጥያቄ ከልጆቿ ገጥሟታል። የሆነው ሆኖ ግን ከሀገር ውጭ ያለው የአዲሱ ልጇ አባት ቢጠይቃትምና በተወለደው ልጇም እሷም በጣም ደስተኛ ብትሆንም ለሌሎች ሰዎች ግን ያስተምራል ይገስጻል ብላ ስላመነችበት በመጽሐፏ ላይ አካተዋለች። ዘሪቱ ይህ ሳይታሰብ የወለደችው ልጇ አራተኛ ልጇ ሲሆን ከቀድሞ ባለቤቷ ከላቃቸው መንግስቱ ሶስት ልጆችን በ14 ዓመት የትዳር ቆይታ አፍርተው ነበረ። ነገር ግን በሚያሳዝን ሁኔታ የመጀመሪያ ልጃቸው ክርስቲያን ላቃቸው በድንገተኛ ሕመም በሞት እንደተለያቸው ይታወሳል። የመጀመሪያ ልጇን ያጣችው አራተኛ ልጇን ከሌላ ሰው ከወለደች ከወራት በኋላ ነበረ። ለዛም ነው የቀብር ስነስርዓቱ ላይ ወፍራ ያየናት አራስ ስለነበረች ማለት ነው። ዘሪቱ በመጽሐፏ ላይ ሌላ ያካተተችው ነገር ምንድን ነው? አራያችን አድርገን እናይሻለን ለሚሏት ወጣቶችም የትኛዋን ዘሪቱ ስትል ትጠይቃለች። ሆይ ሆይታና ዝና ሲኖሩትና ሲያዩት የተለያየ ነው የምትለው ዘሪቱ ያለ ጌታ የተጀመረ ጉዞ ሁሉ መዳረሻው አያምርም ብላለች። በትዳር ህይወቷም ላይ ገና በወጣትነቷ ከማግባቷን ባሻገር ከእናቴ ሚስትነትን አልተማርኩም ስትል የሚከተለውን አስፍራለች። ወቀስ አይደለም ሳይሆን አይቀርም የምለው እውነት እንጂ ምናልባት ያደግኩበት ቤትና አካባቢ አስተምሮኝ፣ ወይም እንደ ሴት የሚጠበቅብኝ በቂ ነገር ተሰጥቶኝ እኔ ባለማወቅ ገፍቼው ሊሆን ይችላል። ነገር ግን አሁን ለሌሎች ሊሆንላቸው ይገባል የምለውን አይነት ግልጽ ትምህርት የሰጠኝ አካል ግን አልነበረም። በቀጥታም ሆነ በተዘዋዋሪ አደራ ያለችኝ ነፃ ሴት ማለትም ከወንድ ኢኮኖሚያዊ ጥገኝነት ውጭ የሆነችን ሴት እንድሆን ነበር። የወር አበባ ማየት ከጀመርኩበት ጊዜ ጀምሮ እናቴ የደረሰችን ሴት አካላዊ ኃላፊነት አስተምራኛለች። ራሴን ከየትኛውም ወሲባዊ ጥቃትና ትንኮሳ ለመጠበቅ ያለብኝን ኃላፊነት አሳውቃኛለች። ለጨዋነትና ራስን ለመግዛት ያላትን ቦታ እንዳውቅም አድርጋኛለች። ነገር ግን ነገ ልጄ ሚስት ትሆናለች በማለት የትዳርንም ሆነ የሚስትነትን ምንነትና ኃላፊነት በግልጽ አላስገነዘበችኝም። ትኩረቴን በራሴ ስኬትና ህልም ላይ እንዳደርግ እንጂ እንደ ሴት ቤትን በመምራትና በማስተዳደር በኩል ያለውን ኃላፊነት ለመወጣት ስነ ልቦናው የተሰናዳ ሴት እንደሆነ አልተገዛሁም። በልጃገረድነቴ ወቅት ባሎቻቸውን በብዙ ክብርና ትህትና የሚያገለግሉት እናቴንና አያቴን እያየሁ ባድግም በጉርምስና ጊዜ የተለመደ እንደሆነው በመዝናኛ ኢንዱስትሪው ያሉትን ገናና ሴቶችን ወጣ ያለ አኗኗርም በዛው ልክ እመለከት ነበረ። እናም እርቃናቸው መሆናቸውን ሳይ ገላቸው እርቃናቸውን መጋለጡ ሳይሆን የሚያሳስበኝና የሚደንቀኝ በነፃነትና በድፍረት ያለ ፍርሃት በህዝብ ፊት ያንን ማድረጋቸው ነበረ፣ ስትል ዘሪቱ ትገልጻለች። ወደ ኢየሱስ የገፏት ተያያዥ ምክንያቶቿ ብዙ ቢሆኑም ታዋቂው አቀናባሪ ኤልያስ መልካ ወደ ጌታ እንድትቀርብ እንዴት እንደረዳት የልጇ ያስክሪን ሽኝት ላይ መግለጿ ይታወሳል። በመጽሐፏም ላይ በአንዳንድ የመጽሐፍ ቅዱስ አተረጓጎሞችና አቋሞቹ ከኤልያስ ጋር ያላትን ግልጽ ልዩነት አስቀምጣለች። በተለይም በሁለቱ መካከል ያለውን የጸጋና የስራ አረዳድ ልዩነት በነጭና ጥቁር ቀለም አድምቃ አውጥተዋለች። ይሄ ልዩነት ከመፈጠሩ ከአመታቶች በፊት ግን በጌታ የሆኑት ሙዚቀኞች ወዳጆቻቸው ለሁለት ዓመታት ያህል ማክሰኞ ምሽት የነበራቸው የመጽሐፍ ቅዱስ ጥናት እሷንና ኤልያስን በእምነት አቋም አንድ ያደረገ ነበረ። በየማክሰኞ ምሽት መጽሐፍ ቅዱስ እየተነበበ ውይይቶችና ክርክሮች ይደረጉ ነበረ ትላለች። በኋላ ላይ ህብረታቸው ቢበተንም ለዘሪቱ የአሁን መንፈሳዊ ህይወት መመስረት መሰረት እንደሆናት ዘሪቱ በግልጽ አስፍራዋለች። ዘሪቱ በድንግልና ትዳር መስርታ ሶስት ልጆችን ከወለደች በኋላ የተፋታችና የጌታ ሆኛለሁ ብላ ለአምላኳ በመዘመር ላይ ያለች ሴት ነች። ብዙዎች እንደሚያዘዋውሩት በባሏ ላይ መማገጧን አልጻፈችም ወይንም አልማገጠችም ከብዙ ወንዶች ጋር የፍቅር ግንኙነት ውስጥ ነበርኩ ያለችው ከባሏ ጋር ተፋታ ልጆቿን እያሳደገች በነበረችበት ወቅት ነው። እናም በባሏ ላይ የሚለው ወሬ መሰረተ ቢስ ነው ማለት ነው። በአጠቃላይ መጽሐፉን ያላነበባችሁ አንብባችሁ እውነቱን ብታውቁት እመክራለሁ። ያሳለፉትን እውነት በግልጽ እውነታውን አውጥቶ ይሄን አድርጌ ነበር ብሎ ማለት እና ከኔ ተማሩ ከኔ ስህተት ወጣቶች ተማሩ ማለት የተለመደ አለመሆኑን እናውቃለን በሀገራችን ለዛም ነው ዘሪቱ ብዙዎች በሚስጥር ይዘውት ያለፉትን የፍቅር የግንኙነት ሚስጥራቸውን እሷ ይፋ ስታወጣው ብዙዎች መዘባበቻ እንዲያደርጓት ያደረገው ይሄ ነው። ሰው ካደረገው ነገር ውጪ ያደረገችው ሌላ ነገር የለም። ሰው ላይ መፍረድ ቀላል ስለሆነ እንጂ እንደሚባለው ምን ሊያስተምር ነው ዘሪቱ ይህንን ሀሳብ ያወጣችው እና ከብዙ ወንዶች ጋር ተኝቻለው ያለችው የተባለበት ምክንያትን አልገባኝም። ምክንያቱም ዘሪቱ ቆጭቷታል ተጸጽታበት በይፋ ከኔ ተማሩ ብላለች። እናም እንደዚህ አይነት ነገሮችን ብንለምድ እላለሁ። በአጠቃላይ ግን መጽሐፉን ያላነበባችሁ ሰዎች ብታነቡት ትማሩበታላችሁ የሚል እምነት አለኝ።